ልዕቀት በሰው ተኮር አገልግሎት በሚል መሪ ሀሳብ የፌዴራል ከፍተኛ የመንግስት አመራሮች ተሞክሮ ተኮር ስልጠና ዛሬ ተጀምሯል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባደረጉት የመክፈቻ ንግግር ኢትዮጵያ ካለፉት ሰባት ዓመታት ጀምሮ አረሙን ከስንዴው እየለየ የሚሄድ የሪፎርም ጎዳና ላይ ናት ብለዋል። የመንግስት አገልግሎትና አስተዳደር ሪፎርም ተቀርጾ በስፋት ውይይት ሲደረግበት መቆየቱን ጠቅሰው ዛሬ የተጀመረው ስልጠና ወደ ላቀ የትግበራ ምዕራፍ ለመግባት ያለመ ነው ብለዋል። ከያዝናቸው ሪፎርሞች እና የሪፎርም ዘርፎች ውስጥ አንዱና ዋነኛው ደግሞ የመንግስት አገልግሎትና አስተዳደር ሪፎርም ነው። የመንግስት አገልግሎት አስተዳደር ሪፎርም የዘመናት ቋጠሮችን እና ችግሮቻችንን ከምንፈታባቸው ሪፎርሞች አንዱ ነው ብለን እናስባለን። የሕዝብ እርካታን ለመጨመርና እድገትን ለማቀላጠፍ የግድ የሚያስፈልገንን ሪፎርም መሆኑንም ሁላችንም መገንዘብ ያስፈልገናል። ተቋማትን በሶስት ምዕራፍ በመክፈል ለውጡን ለማስፈጸም ወደ ተግበራ መግባቱን ገልጸው በመጀመሪያው ምዕራፍ ስምንት ተቋማት ወደ ለውጡ እንቅስቃሴ እንዲገቡ ተደርጓል ብለዋል። ጠንካራ ሀገረ መንግስት ያለ ጠንካራ ተቋም የሚታሰብ አይደለም። ተቋም ማለት ደግሞ በዋናነት ስርዓት ማለት ነው። የመንግስት አገልግሎትና አስተዳደር ሪፎርም ዋና ዓላማውም ይህንን የተሳለጠ ስርዓት ለማምጣት ነው። ይህም በመሆኑ መንግስት በስልጠናው ለተቋም ግንባታ የሚያስፈልጉ ዝርዝር ጉዳዮችን በመለየት በቂ ቅድመ ዝግጅት ሲያደርግ ቆይቷል። በመጀመሪያ የሰራነው ስራ የተሟላ የሪፎርም ማዕቀፍ መቅረጽ ነው። መንግስት የአፍሪካ ተምሳሌት የሆነች ኢትዮጵያን ለመገንባት ፈረጀ ብዙ እንቅስቃሴ እያደረገ መሆኑን ጠቅሰው ይህን ለማሳካት የአገልግሎትና አስተዳደር ማሻሻያው ትልቅ እርምጃ ነው ብለዋል። ኢትዮጵያ ጠንካራ ሀገረ መንግስት ለመገንባትና ብልጽግናን ለማረጋገጥ በታሪካዊ የለውጥ ጎዳና ላይ መሆኗን ጠቅሰው የዚህ ታሪክ አካል ለመሆን ከሚጠበቅብን በላይ መትጋት እንደሚገባ አንስተዋል። የምንመኘውን ብልጽግና ለማረጋገጥ አፍሪካዊት የብልጽግና ተምሳሌት ሀገር ለመገንባት ያለንን መሻት ለማሳካት የግድ የለውጡ መንግስትና ፓርቲያችን ብልጽግና ማስቀጠል ወሳኝነት አለው። ስለሆንም የመንግስት አገልግሎትና አስተዳደር ሪፎርምን ማሳካት ምርጫ ሳይሆን ግዴታችን ነው ብለን መናገር ማጋነን አይሆንብንም ኢትዮጵያ የአፍሪካና የዓለም ተምሳሌት ስትሆን መስዋዕትነት ከከፈሉ መካከል ነበርኩበት ብለን ለቀጣዩ ትውልድ የመናገር አቅምና ሞራል እንዲኖረን ዛሬ ከተሰጠን በላይ መስራት ይጠበቅብናል ስልጠናው የመንግስት አገልግሎትና አስተዳደር ስርዓትን ለመገንባት በሚያስችሉ ፖሊሲዎችና ህግጋት ላይ ያተኮረ ሲሆን የሪፎርሙ የእስካሁኑ አፈጻጸም ያጋጠሙ ችግሮችና የመፍትሄ አቅጣጫዎች ላይ ውይይት ይደረጋል።